ሰላም ሰላም ሰላም፣ ጤና ይስጥልኝ የቲጂ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናቸው ሰላም እያልኳቸው፣ ሰላማችሁ ብዘህ ተተርፍብልኝ። ኮመንት፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታት በረታቲ ማለት ነው። ቻናል ምንድን ነው የምሰራው? ይሄን መኮረኒ እንደለማሪ ይሄን ነው የምሰራው ማለት ነው። እዩ፣ ምንድን ነው የምሰራው? እሺ፣ አንድ ቲማቲም አለኝ አንድ ቃሪያ አለኝ። ይህንን ቃሪያ ሶስት አይነት ቀይም ቢጫም አለ። ስለሌለኝ ነው ባል ላይ ልሰራ ነው። ጨማምሩበት። ይህ ይጣፍጣል እና አንድ ደግሞ ምናለኝ? እሺ ጀዘራለኝ ካሮት ማለት ነው እንጨምራለሁ። አንድ ነጭ ሽንኩ ከዛ እነኝን ቀይ ሽንኩርቶች እንጨምራለሁ። እነኝን አንድ ላይ አንድ ላይ አንድ ላይ አድርጌ ምን አድርጋለሁ? አንድ ላይ አድርጌ ሰራቸው አለሁኝ ማለት ነው ይሄ ከዛ ደግሞ ምን አደርጋለሁ መሽሩም አለኝ በመሽሩም ነው የሚሰራው ማለት ነው ነኝ መሽሩም ጨምር አለሁኝ ሁለት ስንት አለኝ ሁለት መሽሮሞች አሉኝ እነኝን ጨምር አለሁ እናደርጋለሁ ዶሮ አልጨምርም ዶሮ ወይ ስጋ አዘራመ ማለት ነው መኮረኒ ለመስራት እነኝህን ግብዓቶች እጠቀማለሁ። ከዛ አብረን እንሰራ ወደይ ወደ ስራ። እሺ ቤተሰቦቼ፣ እዚህ ጋር ውሃዬ ፈልቷል ማለት ነው። ምን እጨምራለሁ? ጨው፣ ጨው ጨመርኩ። ከዛ ምን እጨምራለሁ ማለት ነው? እጨምራለሁ ዘይት ትንሽ ማለት ነው። ምንድነው? እንዳይያ ያዘብኝ ማለት ነው። እንዳይያ ያዘብኝ ከዛ ምን እጨምራለሁ? ከዛ ምን አደርጋለሁ? ከዛ ከአስር ደቂቃ በኋላ ይበስላል ወይ 8 ወይ 10 ደቂቃ ከዛ በላይ አይቆይም ማለት ነው። ሰላም፣ ሰላም በድጋሚ መጥቻለሁ መጥቻለሁ ማለት ነው። ቅድም ያሳየኋቸው ቲማንቲም ይሄ ቲማንቲም ነው። በቲማንቲም እዚህ ጋ ሽንኩርት አለኝ። እዚህ ጋ ደግሞ ካሮትና ያው ሩሚው ቃሪያ አለኝ። እዚህ ጋ ደግሞ ቸ ሽንኩርት አለኝ። እዚህ ጋ ያውላችሁ መሽሮም መሽ እዚህ ጋ እንደዚህ ይሄ መሽሮም ው ቀለል እንደሌለኝ ትንሽ ስላረፈድኩኝ ነው። እና ይህን ቀለል ይልላችኋል። ዶሮ ጥቤ ቆርጬ ምናምን ስትል ከምትሉ ይሄ ካላችሁ ይሄ መሽሩም ላማካሮኒ በጣም ቆንጆ ነው ማለት ነው። ደግሞ በጣም ይወዱታል፣ እና በጣም ይወዱታል። እኔ እንደውም ውቄ አንድ ቀን በቃ ግራ ሲገባኝ፣ እኔም ጾም ነበረ፣ ና ወይም በላለሁ አልኩና ሴትዬ ጾመኛ ነድ። ከዛ ሰራሁት፣ ከዛ ሴትዬ ወደድችው፣ ወደድች ማለት ነው። ከዛም በኋላ እኔ ደግሞ ምን አደረግኩኝ፣ ከዛም በኋላ ልጆቹን በቃ ይወዱታል። ለአንዳንዴ ቆየት ቆየት ቆየት እና በመሀል በመሀል ምን አደርጋለሁኝ፣ እሰራላቸዋለሁ እና ያው እዚህ ጋ ደግሞ የመኮረኒ በስሎልኛል ማለት ነው፣ ደርሷል ማለት ነው። አሁን ምን አደርጋለሁ? እዚህ ጋ ደግሞ ምን አለኝ? ማጅ እጨምራለሁ፣ ማጅ እጨምራለሁ። ወይ ማጅ አልተው ማለት ነው። ማጅ ወይ አንድ ወይ ሁለት ፍሬ ይገባል ማለት ነው። አሁን እንደዚህ ይሄ ይሄ ደርሷል፣ ደርሱልናል ማለት ነው። ነጭ ሽንኩርት ደግሞ ምግብ በሰራው ቁጥር ነጭ ሽንኩርት የማይቀር ነው፣ የማይቀር ነው ማለት ነው። ከዛ ምን እናደርጋለን? አሁን እዳይ ወዴት ወደ አሰራሩ ያው ዘይታችን ነው ዘይ ዘይቱን የጨመርኩት የዘይቱን የጨመርኩት ማለት ነው ዘይታችን ግሎልናል ቀለል ያለ ምንም የማይቆይ ነው ማለት ነው። ወዲያው ነው የሚደርሰው፣ እና ደግሞ በጣም ነው የሚጣፍጠው። ወይ ሞክሩት። ሁሌ ከዶሮ ጋር አትታገሉ ማለት ነው። እራትም ሆነ እራትም ሆነ ለምሳ አንድ ልጆች መኮረኒ ወዳድ ታጣጣ እና እዚህ ጀመረ ናቸው። አሁን ምንድነው? ሁሉንም ተኩስ ነበር የቆየሁት። ቀለል ብሎ ቶሎ ሊደርስልኝ ነው። ቶሎ ነው የሚደርሰው። አማኮራል ይቆይም። ሲሰራ ግን ዶሮ አሁን ዶሮ አለ፣ ጠባት ምን ላድርጋት ስል እንትን ትላለች፣ ታቆየኛለች፣ አብሎ አለያኛለች። ስለዚህ ምን አደረግኩ አሁን ይሄንን ቶሎ ቶሎ አሁን ይደርስልኛል ማለት ነው። ከዛ በቃ ከደም ተፈጠሩን አብረን እንሰራዋለን ማለት ነው። ከምር ስሩት፣ ስሩ፣ ስሩ፣ ስሩ። በጣም ለካፍቶ ሞት ስሩት። ደግሞ ያው ሙቀት ስለሆነ አሁን የሽንኩርት የምልህ እስከሚደርስ ላይ ምክንያቱም ምሳ ስለማቀርብ ሀባብና ሀባብ ማለት ሁለቱም ሀባብ ናቸው። ይሄ በቢጫው ነው ይሄ ደግሞ በ ምንድነው በቀዩ እቆራርጣለሁ፣ ግድ ነው እቆራርጣለሁ። ሰላጣ ከትፋለሁ ኝ ብዙ ስራ አለብኝ፣ ብዙ ስራ አለብኝ። ይሄን ሁሉም ማደርገው እናንተን ለማሳየት ነው ምን እና ቪዲዮዬን ግን እስከ መጨረሻ እዩልኝ፣ ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ከምር ነው የምላችሁ ወዶቼ፣ በጣም እየወደድኳችሁ እያከበርኳችሁ አበረታቱኝ ማለት ነው። እና ይሄ ነው እላችኋለሁ የኔ ውዶች በርቱልኝ። እሺ፣ ሽንኩርት ሽንኩርቴ፣ ሽንኩርቴ ምን ሆነ? ምን ሆነ? ምን ሆነ? አሁን እንዴት ተጠብሷል! ተጠብሷል፣ ተጠብሷል ማለት ነው። ምንድን ነው እሱ የምጨምረው አሁን ቀጥሎ

ዘይት ነው የጨመርኩት። በነገራችን ላይ ዘይት አለ እንትን ያኛው የመስሪያው ዘይት አለ። ምክንያቱ ምክንያቱም ምክንያቱም ምን ቆንጆ ነው የሚሆነው። ያላችሁ ሞክሩት። ያው በብዛት ስለሚመጣ ዘይት ዘይቱ ሲጀምር ትንሽ ስለሚመጣ እንዲ ለመስሪያ በቃ ምን ትልቁ ኮዳ ስለመጡልኝ ነው እንደዚህ ዘና ብዬ ሁሉ ዘይት ጨምሬ እንትን የምለው ማለት ነው። ያውላችሁ አሁን ደግሞ እንጨምራለሁ

ልጆች ይበላሉ አይበሉም። ሆ ነው ደግሞ አረቦች፣ አብዛኛው ልጆቻቸው የሚበሉትን ነገር ነው ደስ የሚላቸው። ለምን እንደው አላውቅም። እና ያው አረቦች ሆዳቸውን ይወዳሉ ይወዳሉ። እና እንደዚህ ነው እላችኋለሁ። በርቱልኝ ደግሞ ሲማንቲን ጨምር አሁን ይሄ ምንድን ነው ሲማንቲን ቃሪያው ካሮትና ምንድን ነው ነጭ ሽንኩርት ያው ብዙ አናበስላቸው ብዙ አትክልቶች ሙትት ሲሉ ጣዕማቸው እራሱ ይጠፋል ደግሞ እንደገና ቫይታሚን ሊኖራቸው አይችልም ምንድን ነው፣ አታሰብቶች ያው መቅ መቅ መቅ መቅ መቅ ነው የምናረገው። በደንብ ምስለሙቶት አናረገውም ማለት ነው። ያው እንግዲህ እዚህ አደርሰነዋል። አሁን ደግሞ ትንሽ ሲማንቲሙን ሲማንቲሙን ቀለስ አደርግና እናደርጋለን፣ እመጣለሁ። አዎ ውዶችዬ ፍቅሮቼ ሞክሩት፣ በጣም ይጣፍጣል። ለጤንነት እራሱ ቆንጆ ነው። የመንኪሌውም ስጋ ስጋ፣ የመንኪሌውም ዶሮ ዶሮ ነው የምን ለሃም ለሃም፣ የምን ቢያይዬ ነው። እና ስለዚህ ሞክሩት እንደዚህ እየሰራችሁ በሉ፣ ለራሳችሁ በጤንነታችሁ ቆንጆ ሰምታችኋል። ምክሬን ስሙ፣ ተቀበሉ። ይህት ምክር ጥሩ ነው ማለት ነው። እና እንደዚህ እንደዚህ እንደዚህ አድርጉና በጣም እሺ። እዞች እያሉ እንደዚህ ደስ ብሎኛል። ያታቶቹ ምክንያቱም ይሄን መሽሩሙን አላቆየውም ትንሽ

ቴን በላለ ገይረ ግዝበራ ፓውደር ማለት ነው። እሺ እሺ እሺ እዚህ ጋ ደግሞ ይሄ ምንድን ነው? ብዙ የለኝም። ጉንዶ በርበሬ ጉንዶ በርበሬ ፍልፍል አስባት ይሉታል የእራዋችሁ ከዛ ከዛ ከሞን ይሄ ከሞን ከሞን ከሞን ከሞን ከሞን ከሞን ማለት መሰለኝ። ይሄ ምንድን ነው? ምንድን ነው? ከሞን ማለት ትንሽ ሄል ደግሞ ጨምራለሁ። ሁሉም ምግብ ውስጥ ጨምራለሁ። ሽታው ምክንያቱም በደንብ ስለሚገን ማለት ነው። ከነጭ ሽንኩርት ጋ ስለሚገን በጣም ነው የሚጣፍጠው።

ቆንጆ ነው የሞክሩት፣ ድር ጨምር ነው የሚጣቸው፣ ግን ቀላል። አሁን ወዲያው የጨረስኩት ካላቆየኝም ማለት ነው። እንግዲህ ያው ለእናንተ ስል ነው ይሄ ሁሉ ልጣል። እንግዲህ ሳትሞክሩት እንዳትቀሩ። ያው አሁን በቃ ሁሉም ነገር ደርሷል፣ አንድ ስለሆንኩ

ይኸውላችሁ ማለት ነው። በጣም ነው የሚጣፍጥ ሞክሩት። ማለት ነው እንግዲህ እንደዚህ እንደዚህ እንደዚህ አድርገን አድርሰ አድርገን በጣም ነው የሚጣፍጥ እና ስለዚህ እንደዚህ እየሰራችሁ ቀለል ነው የሚለው በቀለል ቀለል ቀለል በቃ ምንም ሳይከብድ ማለት ነው እንደዚህ እያደረጋችሁ እህ ስርቀናችሁን አታስጨንቁ ዘና ፈታ በሉና አስባችሁ ስሩ። ስትባሉ እንደዚህ እያደረጋችሁ ስሩ ማለት ነው። በጣም ነው የሚያምረው ማለት ነው። ሞክሉት።